በቡርኪና ፋሶ መሪ ኢብራሂም ትራኦሬ ላይ ያነጣጠረ የመፈንቅለ መንግስት ሙከራ ከሸፈ። የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበር የአገሪቱ የደህንነት ሚኒስተር መሐመዱ ሳና አስታውቀዋል። የአገሪቱ የደህንነት አገልግሎት ተቋማት የሴራውን አካል በሆኑ የቡርኪናቢ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታንና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ ሚኒስትሩ ጨምሮ ገልጸዋል። በቡርኪና ፋሶ ፕሬዚዳንት ላይ የተሴረው መፈንቅለ መንግስት በመጀመሪያ ሚያዝያ ስምንት ቀን ለማካሄድ ታቅዶ እንደነበር ሚኒስትሩ ተናግረዋል። እጅግ የሚያሳዝነው ለዚህ አይነት መሪህ እንዴት እንደዚህ አይነት ነገር ይታሰባል? እጅግ አሳዛኝ ነው፣ አፍሪካ ምድር ላይ እየሆነ ያለው በማለትም በርካቶች ሲገልጹም ተስተውሏል። ምክንያቱም ይህ መሪ ከመጣ በኋላም ለተለያዩ የውጭ ሀገራት በተለይ በምዕራቡ ዓለም ላይ ያለውን ነገር እንዳለ እንዳቆመና ለቡርኪና ፋሶ ሕዝብ በጣም በከፍተኛ ሁኔታ በአጭር ጊዜ ውስጥ ከፍተኛ ለውጥ እያስመዘገበና ፈጣን እድገት ከሚያስመዘግቡት ሀገራት ተርታ ሲያሰልፍ ነበር። ታዲያ በጣም የሚያሳዝነው እንዴት በገዛ ሀገራቸው ላይ ለዚህ ደግሞ ዋነኛ ተጠርጣሪ ፈረንሳይ ነች በማለትም በርካቶችም ሀሳባቸውን ስ ገልጾም ተስተውሏል። ሚኪ ነኝ ከሚኪታ ፎር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።